ሚራክለስ ሌዲባግ ኤንድ ካትኖይር ክፍል 2። ሚራክለስ ሌዲባግ ኤንድ ካትኖይር ክፍል 1 ያቆመው ጌብርኤል አግሬስቴ ወይም የኤድሬን አባት አስማተኛውን የአንገት ጌጥ አድርጎ ኃይል ሲሰጠው ነበር። ዛሬስ ምን ይፈጠር ይሆን? አብረን እንመልከት። ማስተር ዋንግፉ የአንገት ጌጡን የሆነ ሰው እየተጠቀመው እንደሆነ ይሰማቸዋል በዚህም ጊዜ በጣም ደንግጠው አሁን ሰዓቱ ነው ብለው የሸክላ ሙዚቃ ማጫወቻቸው ጋር በመሄድ ኮድ አስገብተው ይከፍቱታል በዚህም ጊዜ ሁለት ሚራክለሶችን የያዘ ሳጥን ወደ ላይ ይወጣል ማስተር ዋንግፉም ሳጥኑን እየተመለከቱ እናንተ ሁለታችሁ በጣም አስቸጋሪ እንደሆናችሁ አውቃለሁ አሁን እኔ ሳጥኑን እከፍትላችኋለሁ፣ ነገር ግን እያስጠነቀኳችሁ ነው። መጣላት ፈጽሞ አይቻልም፣ ሁለታችሁ አንድ ላይ መስራት ነው ያለባችሁ ብለው ማስጠንቀቂያ ለሚራክለሶቹ ከሰጡም በኋላ ዋንግፉ ሳጥኑን ይከፍቱታል። በሳጥኑ ውስጥ የሚታዩት ሁለት ሚራክለሶች የጆሮ ጌጥ እና ቀለበት ሲሆኑ ሳጥኑ በተከፈተበት ቅጽበት ወደ ውጪ በፍጥነት ይወጣሉ። ዋንግፉም አይሆንም አይሆንም እያሉ ይከተሏቸዋል። በዚህ በኩል ደግሞ መሪነት ከትምህርት ቤት ወደ ቤት ልትሄድ ስትል ክሎይ ስትወጣ ጠብቃ፣ መሪነት ለምን ወደ ቤት አልሸኝሽም? ትላታለች። በዚህ ጊዜም መሪነት ሩጪ፣ መሪነት ሩጪ እያለች ትሮጣለች። ይቅርታ ይቅርታ ጓደኞች። ከሚጠሏቸው ጓደኞቻቸው በፍጹም አይሮጡም። መሪነት ከክሎይ ለማምለጥ በምትጥርበት ጊዜ መኪና ሊገጫት ነበር። ሆኖም ግን ትተርፋለች። ወዴት ነው የምትሄጁ? እኔ የምፈልገው እንደ ተማረ ሰው እንድናወራ ብቻ ነው። በዚህ በኩል ደግሞ ማስተር ዋንግፉ በተመሳሳይ አካባቢ ሚራክለሶቹን እያሯሯጡ ነው። ቆይ ቆይ፣ አይሆንም። ሁለቱንም ሰዎች እኛ አብረን ነው የምንመርጠው። ቆይ፣ ይቅርታ ይቅርታ ሰዎች! እንዴ ምንድን ነው ልጅት ማስተር ዋንግፉ በስተመጨረሻም አንዷን ሚራክለስ ማለትም የጆሮ ጌጡን አስማት ይይዙታል። ነገር ግን መሀል አስፋልት ላይ በመሆናቸው መኪና በፍጥነት ከፊት ለፊታቸው እየመጣ ነው። ይህንን ነገርም መሪነት ወዲያው ታስተውላለች። ምንም ጊዜ ሳታጠፋም ወደ ማስተር ዋንግፉ እየሮጠች ትሄዳለች። ዋንግፉንም ትታደጋለች። በዚህ ጊዜ በአካባቢው የነበሩት ሰዎች ሁሉ በጣም ይገረማሉ። መሪነትም ትጠይቃለች፣ ደህናኖት? አንቺ እኔን ለማዳን ስቲ ህይወትሽን አደጋ ላይ ጣልሽ። ቆያ እንዴ! አዎ አንቺ ነሽ፣ አንቺ መሆን አለብሽ። ከኔ ጋ ነይ እባክሽ፣ አሁኑኑ ከኔ ጋ ነይ፣ አለማችን አደጋ ላይ ናት። መሪነት ስለሚሉት ነገር ግራ ትጋባለች። እናም ስትታዩ ደህና ትመስላላችሁ። መሪነት መሄድ አለብኝ አሁኑኑ መሄድ አለብኝ። ቆይ አቴጂ፣ ቁሚ። ህይወትን ያዳነ አለምንም ማዳን ይችላል። አስታውሺ። ስለምንድን ነው የሚያወሩት እነዚህ ሰዎች? አሁኑኑ ከእነዚህ እብዶች መሄድ አለብኝ እያለች በፍጥነት ትሮጣለች። ነገር ግን ማስተር ዋንግፉ ከፊት ቀድመው፣ አትፍሪ ወይም ደግሞ እኛ ሁላችንም እንሞታለን። አዎ፣ አንቺ ከሁለቱ አንዷነሽ እያሉ ሊያስረዷት ይሞክራሉ። ነገር ግን መሪነት፣ አምላኬ ሆይ ይሄ ከተማ እንዳለ በእብዶች የተሞላ ነው እያለች ለማምለጥ መሞከሯን አላቆመችም። የሆነ ደበቅ ያለና የሚያስፈራ ቦታም ታገኛለች። ቦታው ቢያስፈራትም ከኋላ የክሎይ ድምፅ እየተሰማት ስለሆነ ለማሰላሰል ጊዜ አላገኘችም። ወዲያውኑ ወደ ውስጥ ገብታ ትደበቃለች። ክሎይ ሰብሪና ላይ መጮህ ትጀምራለች። ለምንድነው እንደዚህ ቀርፋፋ ይሆንሽው? ሰብሪና እንድታመልጥ አደረግሻት። መያዝ እንችል ነበር። በአንቺ መንቀርፋፍ ምክንያት አመለጠችን። ግን እኮ የሁለታችንንም ቦርሳ እኔ ነኝ የተሸከምኩት፣ እንዴት መሮጥ ትችላለሁ? አትረቢም። ሁሌም ስለ ራስሽ ብቻ ነው የምታስቢው። አሁኑኑ በፍጥነት ፈልጊያት፣ ፈልጊያት ብዬሻለሁ። ሰብሪናም መሪነትን ፍለጋ ወደ ኋላ መሪነት በድንገት ልታመልጥ ስትል እግሯን የሆነ ነገር ሲመታት፣ ድምፅ ስለተሰማ ሰብሪናም ዞር ትላለች። መሪነት ለመደበቅ ትሞክራለች። ነገር ግን ሰብሪና አይታት ነበር። መሪነት እንደታየች ስትመለከት ሰብሪናን እባክሽ አትናገሪ ብላ በምልክት ታሳያታለች። በዚህም ጊዜ ሰብሪና እዚህ የለችም ብላ ትዋሽላታለች። መሪነትም በረጅሙ ትተነፍሳለች። ነገር ግን በድንገት የተደገፈችው በር ይከፈትና ወደ ውስጥ ትወድቃለች። በተመሳሳይ ሰዓት ኤድሬን ክፍሉ ሆኖ እያነበበ ነበር። ነገር ግን በድንገት የክፍሉ መስኮት ሲከፈት ይሰማዋል። ዞር ብሎም ምንድን ነው ይላል። ተነስቶም ለማጣራት ወደ መስኮቱ ሲጠጋ ክፍሉ ውስጥ የሆነ ነገር ሲንኮሻኮሽ ይሰማዋል። ፊቱንም በፍጥነት ወደዛ ነገር ዞር ያደርጋል ኤድሬን በቀስታና በጥንቃቄ ምን እንደሆነ ለማየት ወደ ነገሩ ይጠጋል። በእርግጥ የሰማውን ድምፅ ያወጣው ጥቁር ድመት ነበር። ኤድሬንም ባየው ነገር ፈገግ ብሎ እጁን ወደ ድመቱ ያስጠጋል። ነገር ግን ጥቁሩ ድመት ተቆጥቶት ወደ ውጪ ይወጣል። ኤድሬንም ደንግጦ እጁን በፍጥነት ይሰበስባል። ድመቱ ተደብቆበት ከነበረው ቦታ ግን የሆነ አንጸባራቂና አረንጓዴ ብርሃን ሲወጣ ይታየዋል። ኤድሬንም ምን እንደሆነ ሲመለከት ጥቁር የድመት አሻራ ያለበት አንጸባራቂ ቀለበት ነበር። ይህ ማለት ከማስተር ዋንግፉ አምልጠው ከሄዱት ሁለት አስማተኛ ጌጦች መካከል አንዱ ነው። በሌላ በኩል ደግሞ አንድ ሰውዬ የጋብቻ ጥያቄ ሲያቀርብ ይሰማል። ከተዋወቅኩሽ ጊዜ ጀምሮ አውቅ ነበር፣ የኔ ውድ፣ ታገብኛለሽ? ይሄ በጣም ደስ ይላል፣ የምር በጣም ደስ ይላል። ወድጀዋለሁ፣ ሁሉም ነገር በጣም አሪፍ ነው። ምንም አይወጣለትም አቀራረብ፣ ዘፈኑ ግን። ሌላም ወዶ ሰው አለ ትለዋለች በዚህ ጊዜ ሁሉም ሰው በጣም ይደነግጣል። የጋብቻ ጥያቄ ሲጠይቅ የነበረውም ሰውዬ በጣም ይከፋዋል። ይሄ ይሄ እንዴት ሊሆን ይችላል? ከእንግዲህ መቼም ቢሆን ድጋሚ አልወድም መቼም እያለ እያለቀሰ ቀለበቱን እንደያዘው ወደ አንድ ቤት ይገባል። ማልቀስ ያቆምና ቀለበቱን በአትኩሮት እየተመለከተ ማግሮምረም ይጀምራል። በዚህ ጊዜም አንድ ጥቁር ቢራቢሮ መታ ሰውዬውን መዞር ትጀምራለች። ሰውየው ቢራቢሮዋን እንደተመለከተም ግራ ይገባዋል። ቢራቢሮዋ ወዲያውኑ ቀለበት ውስጥ በመግባት ልቡን የራሷ ታደርጋለች። ይሄ ማለትም ሰውየው ራሱን መቆጣጠር አይችልም። ወዲያውኑም ወደ አስፈሪ ጭራቅነት ይቀየራል። ጭራቁ ከቤት ውስጥ ይወጣል። ሰዎችም እሱን እያዩ እየፈሩና እየደነገጡ መሮጥ ይጀምራሉ። መሪነት ከገባችበት ቤት በቀላሉ መውጣት አልቻለችም። በጣም ፈርታም ከዚህ አሁኑኑ በራሴ ሄዳለሁ፣ ቃል ገባለሁ፣ እኔ ማስፈራራት አያስፈልግም፣ በራሴ ወጣለሁ እያለችም ስትራመድ በድንገት ከአንድ ሐውልት ጋር ትጋጫለች። በዚህ ሰዓት ከሐውልቱ ጀርባ አንዲት ነፍሳት እየበረረች መጥታ የመሪነት እጅ ላይ ታርፋለች። መሪነትም እዚህ ምን ታደርጊያለሽ? ትላለች ነፍሳቷ፣ እየበረረች ከእጇ ላይ ተነስታ አንጸባራቂ ብርሃን ትለቃለች። በዚህ ጊዜ መሪነት በብርሃኑ የሆነ ጽሑፍ ታያለች። ጽሑፉም ሕይወትን ያዳነ ዓለምንም ያድናል ይላል። ይሄ ቃል ከዚህ በፊት ማስተር ዋንግፉ የነገሯት ቃል እንደሆነም ታስታውሳለች። አንጸባራቂዋ ነፍሳትም ከሆነ እቃ ስር ሄዳ ትቀመጣለች። መሪነትም ወደ እቃው ሄዳ ተጠግታ ነፍሳቷን ለማየት በምትሞክርበት ጊዜ ሁለት ጆሮጌጥ ታገኛለች። መሪነትም ምንም ጊዜ ሳታጠፋ ጆሮጌጡን ጆሮዋ ላይ ታደርገዋለች። በዚህ ጊዜም ከፍተኛ ብርሃን ከክፍሉ ይወጣል። መሪነትም ብርሃኑን ማየት ስላልቻለች አይኗን ጨፍና ስትገልጥ ከዚህ በፊት አይታት የማታውቀውን ነገር ታያለች። ይቺ ቲኪ ትባላለች። መሪነት ጆሮ ጌጡን በማድረጓ ምክንያት የተፈጠረች ሚራክለስ ነች። መሪነት ወዲያውኑ ጩኸቷን ትለቀዋለች። አሁን ለመጮህም ሆነ ሌላ ነገር ለማድረግ ምንም ጊዜ የለንም። አሁኑኑ ይሄን ነገር ማድረግ አለብን። ስሜ ቲኪ ይባላል። አንቺ ደግሞ መሪነት ስለተዋወኩሽ ደስ ብሎኛል። አዎ ስምሽን አውቀዋለሁ። አሁን እኛ ሁለታችን አንድ ላይ ሆነን ሕይወታችንን አደጋ ላይ ጥለን ዓለምን እንታደጋለን እያለችም ልታስረዳት ትሞክራለች። መሪነት ግን ይህንን ነገር በፍጹም አላመነችም። በጣም ግራ እየተጋባችም ይህንን ነገር ማድረግ እንደማትችል ትናገራለች። ቲኪ እሺ እንደዚህ ካልገባሽ በሌላ መንገድ እንሞክረው፣ ብላም መዝፈን ትጀምራለች። አንቺ ሌዲ ባግነሽ፣ እናም ይህንን ነገር ማድረግ ትቻያለሽ። ነገሮች ከባድ ሲሆኑና ችግር ሲፈጠር እኛ ሁለታችን አብረን እንዋጋለን፣ እናም ዓለማችንን ከመጥፎ ነገሮች እንታደጋለን። መሪነትም በዘፈን መመለስ ትጀምራለች። አይ ስህተት ሰርተሻል። አይ አልተሳሳትኩም። ይሄ የማይሆን ነገር ነው። አይ ይሆናል። አንቺ የምትፈልጊው ጀግና ነው። አዎ በትክክል ግን እኔ የምትፈልጊያትን ጀግና ሴት መሆን አልችልም። ትህትናሽን ወድጀዋለሁ። ትክክለኛዋን ሌዲ ባግ በአንቺ ውስጥ አያት አለሁ፣ እናም አንቺ ያ እውነት እንደሆነ ታውቂያለሽ። እኔ ያለኝ ስራ አንድ ብቻ ነው፣ እናም ይህን ስራ ለብዙ ዓመታት ሳደርገው ቆይቻለሁ ግን እኔን ለምን? እኔ ምንም የተለየ ነገር የለኝም። ትንሽ ታገሺ፣ እናም ምን ማድረግ እንደምትቺ ታያለሽ። እኔ ዛሬ አለምን መታደግ አልችልም። ዝም ብለሽ ሌዲ ባግ አንቺ ነሽ ስልሽ እመኝኝ። በፍጹም እኔ አይደለሁም። ግን እስካልሞከርሽ ድረስ በፍጹም ያንን አታውቂም። እየተባባሉም ብዙ ከተጨቃጨቁ በኋላ መሪነት በድንገት ራሷን የተለየ ልብስ ለብሳ ታገኘዋለች መሪነት አሁንም በድጋሚ ትጮዋለች።